ላይ እሱን ኮምፒሊንክ አድርጉለት እምትወዱ ኮምፒሊንክ አድርጉለት። ኔ ወንድም አለም እንዴት ነህ አለልሽ። ታለም እንዴት ደስ ይላል። በስመ አብ ዛሬ ደስ ደስ የሚሉ ሰዎች ናቸው የሚገቡት ቤቴ። ወንድም አለም እንዴ፣ ሁላችን አሜን። ወንድ ነው እህት። አይ እኛ በጣም ነው የምንወድህ፣ በጣም ነው የምናከብረህ። እዚህ ጋር ውብዬን መጥላትም አይደለም አንተም መጥላትም አይደለም። ብቻ እመቤቴ ማርያም በመሀላችሁ ገብታ ነገሮችን ሁሉ ታስተካክልላችሁ። ደግሞ አንተ ጾሎት አድርግ ፈጣሪን ያመነ ጥሩ ነው እና ጾሎት አድርግ የማንንም ማስም አሁን ጊዜው ናዬ በጣም ከባድ ነው። ሰው ዋሽቶ ማጣላት እንጂ ዋሽቶ ማስታረቅ የለም ሁሉ ይስተካከላሉ። አሁን አንተ ወደ አርባ ምንጭ ብትሄድስ፣ ውብዬ ምን ትሆናለች? ብቻዋን አዲስ አበባ ታውቃለህ። እና ነገሮቹ ይስተካከላል። እሞክራለሁ ግን በቃ አልፈልግም ምናምን የምትል ከሆነ ያው እናቴ ጋር ሄጄ እዛ ትንሽ ጸበል ምናምን ገብቼ ለመለሳስ እንደሱም አሪፍ ነው። እንደውም ዝም ብለህ ጊዜህን ከምታጠፋ እዛ ሄደህ ከእናትህ አባትህ ጋር ምናምን ጾለት አድርጋለህ። እናትህ ጸበል ተጠምቀህ ምን ብለህ ነገሮች ይስተካከላሉ። አይዞህ ወንድሜ። ኮምፒውተር ከያዘው ዋታ ደርጉለት ይሄው ነው። ይጃላ እና አንቺም እና እኔ ብከ ጥቅም የለውም። አምስት አምስት ጊዜ ኮምፕሊንክ አድርጉለት፣ በፕሊስ ፕሊስ ፕሊስ ፕሊስ አምስት አምስት ጊዜ ብቻ። ሁላችሁም ሰው እኮ ማፋታት ነው እንጂ እኮ አሁን እናቴ ጓደኛ መስሎች ኑሮ ለማፋታት ነው የሚሄደው። ውብዬ ም እኮ ጠልቶ አይደለም። እውነት ለምን ነገር ጠልቶ አይደለም እኮ እኔ በጣም ነው የምታሳዝነው። ምስኪን ናት ምናምን ነገር እሱ ያሳዝነኛል፣ ግን ስሜታዊ ስለሆነች ነገሮች ሁሉ ከናሂ ያልጠበቀችው ነገር ስላገኘች ነው እንጂ ጠልቶ እኮ አይደለም። ውብዬ ጣ እኮ አንዳንዴ ይሰራል፣ ግን ጓደኛ ምን ብታውቂያለሽ፣ ቤትሽ ስሞቅ አይወድም ሰው እኮ እንድትበልጪው አይወድም። በነገራችን ላይ ማርያምን በፍፁም ሰው አይወድም። እህትሽ ወንድም መስሎ ማንም አይወድሽም እኮ ነው ችግሩ። ፍርድ ለመስጠት እንሮጣለን እኛ። ቅድም አንዷ ገብታ አንተ ለምን አጠፋ ካንተ ለምን እንደዚህ ትላለ ስለምን ታቃለች። መጀመሪያ መጀመሪያ እኔ ማን ነኝ ማለት አለብኝ ቁሜ ለመሳደብ ሳልቸኩል። አይ ይስተካከላሉ። በሰው ሕይወት ብዙ ፈተና ይገጥማልና ሰው በቃ ለመፍረድ ይቸኩላል። ግን እኮ ለራሱ ቤት ሆኖ ያደርጋል ያንን ነገርና የበለጠ ያደርጋል በጣም በጣም ያደርጋል። ደበቅ ብሎ ነው ደግሞ እዚህ የሚሰድቡኝ ማለት ነው ሁሉም ማለት ነው። ሁሉም ያደርጋሉ፣ ደበቅ ብሎ ያደርጋሉ። የሰውን በግልጽ ሲያዩ በቃ ያን ሰው በቃ ለመግደል ነው ፍላጎታቸው። እግዚአብሔር በቃ ቢሞት ራሱ ደስ ይላቸዋል። በፊት ደህና የነበራቸው አርባ ምንጭ እያላቸው አዲስ አበባ ከመጣህ ነው ነገሮቹ ሁሉ ያልተጠበቁ መስመር የገባኸው አርባ ምንጭ እያላችሁ በጣም አሪፍ ነበረ። እኔ ግን ከአንተ አንተ በላቅም ይቅርታ አድርግልኝና ወደ አገራችሁ ብትመለሱ ይሻላል ብዬ አስባለሁ። ምክንያቱም አዲስ አበባ ላይ ሁሉም ለመታወቅ እያለ ብዙ ነገር ብቻ፣ ከባድ ነው መፍረድ አይቻልም በሰው ላይ ሁሉ ያለ ራስ ሁቱብ ነው። እሺስ ምን ማረገው ማነገደው? በሰው ትዳር ማለት ማንም ሞቀው አይወድልሽም። ባልጣሹ ልትገኛ ይፈልጋል። ትዝ ይልሻል አርባ ምንጭ እያሉ እንዴት ደስ እንደሚሉ በተለይ ከእናታቸው አካባቢ ምናምን እያሉ ደስ ይላል። በራሳቸው የሚሰሩት ምናምን ነገር ደስ ይል ነበር። ግን እግዚአብሔር ይመስገን አሁንም ተስፋ አትቁረጥ። እግዚአብሔር ያውቃል። ያው ውብዬም ስሜታዊ ይሆናል እና ይዘው እንድማት እሺ። ብቻ ይስተካከላል። ይሰሉኛል ወይ ግብ ወደ ደብደቤ ደብረ ዘይት እንሄዳለን። ቢሾፍቱ እኮ ፍቅር ናት። እግዚአብሔር ለምን ላይ የት በለና ወደዛ ትንሽ ጊዜ ትዳራት ነው እንጂ ከአዲስ አበባ ወጣለሁ። በቃ ደብረ ዘይት ወይ ቢሾፍቱ ወይ ደሞ ሌላ ቦታ ምናምን ሄዳለሁ። የምር አዲስ አበባ በራሱ የሆነ ብቻ ከባድ ነው እንጃ ባድ ቤት ግን ባዶ አታርግ ማርያም። ማናችንም ሰው አንወድም። ለምን ታውቃለህ? የሞቀ ቤት ስትበልጠው ማንም ሰው አይወድም። ማንም ሰው አይወድክም። ነብይቴን ፍቅር አይወድም ሰው የአሁኑ ሰዓት ቤት እና ጣላ ነው ምሉት። ማንም ፍቅር አይወድ ጓደኛ መስሎ ሰከንድ ሰጠኝ። ባትሪ ሊዘጋ ነው። ባትሪ ሊዘጋ ነው ብራዘር። ባትሪ በቃ ችግር የለውም። በኋላ ባላ እናወራለን በደንብ እንትርክ ያዘው ማለት ነው። ባትሪ ጨረሰብኝ ነው። እንዴት ነህ? አለሁ ይመስገን። ጆን ሰላም ነው። እና ይስማማሉ። አሁን ለጊዜው ነው እንጂ ይስማማሉ እኮ። ችግር የለም። ባራግፈን ነው ካራገፈ ነው እንግዲህ፣ መራገፍ ነው። እንታረገ ያለሽ ፎሎ አድርገኝ ማአኔ እሺ፣ ጆን ፎሎ አድርገኝ እሺ፣ እሺ